አላህን እንዲህ ይለናል። አላህን ትገነዘቡና በርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ ኑ ባላህ ቃል የአላህን ተአምርና አግስ ህክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የወንድሜ ሚስት ሲህር የእህታችን የረምላን ታሪክ ይዤላችሁ ቀርቤያለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይለያችሁ እያልኩኝ ዘወትር ቅዳሜና እሁድ ሁሌም እንደተለመደው ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ውስታዞቻችን ሰበብ ታክመው የዳኑ እህት ወንድሞቻችን እንግዲህ እውነተኛ አሳዛኝ፣ ልብ አንጠልጣይ በሕይወታቸው ያጋጠማቸውን ታሪኮች እንግዲህ በቴሌግራም ቻናል ላይ ፖስት ይደረጋል፣ እና ኢንሻ አላህ ከዛ መካከል ደግሞ በድምፅ ወደ እናንተ ወደ ዩቱብ የሚቀርብላችሁ ቀን ነው። በጣም የሚያስተምሩ በጣም ብዙ ግንዛቤዎችን የሚሰጡ እውነተኛ ታሪኮች እንግዲህ በጣም ብዙ በርካታ እዚህ ላይ ፖስት ይደረጋል። እንግዲህ የእህት ወንድሞቻችን ታሪክ እኛ እያሳለፍ ነው የምንኖረው ታሪክ፣ ሁኔታ፣ ችግር ይሆንና ብዙ ጊዜ ከምን እንደሆነ ችግሩ የማናቅ ብዙዎች እንኖራለን። ነገር ግን እህቶቻችን ባለፉበት መንገድ አልፈው በአላህም ቃል ደግሞ ታከመው ድነው ታሪኬ ይሄ ነው እንደዚህ ነበረ ብለው ሲነግሩን፣ የባሰ አለ ለካ ከኔም የባሰ ነገር ይኖራል፣ እስቲ እኔም እንደዚህ ብለን እንድንነሳ እንድንማር ያደርገናል። ብዙ ግንዛቤዎችን ይሰጠናል። ሼር ላይ ኮሜንት አድርጉ። አዳዲስ ቤተሰቦችም እንኳን ደህና መጣችሁ። ቻናሉን ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። አንድ ጊዜ የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። እንግዲህ የዛሬ ታሪካችን የእህታችን የረምላ ታሪክ የወንድሜ ሚስት ሲህር አደረገችብኝና ተጋለጠች በሚል ርዕስ ክፍል ሶስቱን ይዤላችሁ ቀርብ ያለው ከአንድ እስከ ሁለትም ያልሰማችሁ ገብታችሁ ስሙ። በጣም ልብ የሚያንጠለጥል ነው። ወደ ዛሬ ታሪክም እናመራለን። እስከ ፍጻሜው አብራችሁኝ ቆዩ። የወንድሜ ሚስት ሲህር አደረገችብኝ ተጋለጠች፣ ክፍል ሶስት ምናልባትም ይሄ ይሆን እንዴ የሚያሳምመኝ ሰውን ያለበደሉ መዞለሜ፣ ብዬ ስጠይቃችሁ አፉታ ከልባችሁ፣ አፉ አባባላችሁ መልሶ እንዳልተፈጠረ የምትረዱኝ ነገር ቆም ብዬ እንዳስብ ከማድረጉም በላይ ምዬ ለእናንተ ያኔ ነው ቃል የገባሁት ኡስታዜ ሲህሬን ባውቅና አፉ በይ ብትሉኝ አፉ እንደምል ስል የነገርኳችሁ። እንዴ ሲህር እንደሆነ በምን አወቅሽ ስትሉኝ ውስጤ ሲህር እንደሆነ ስሜት ይሰማኛል። አላህ ግንም አጋለጠ አይጋልጥልኝ ብዬ ሕክምናዬን ጀመርኩ። አላህ አላሳፈረኝም። ሲህር መሆኑን በልቤ ላይ ሲህር እንደተሰራ፣ በልብሴ ላይ ሲህር እንደተሰራና ብሎም ደግሞ ሷሂሬ ከቤተሰብ መካከል ሊሆን እንደሚችል ምርመራው አረጋገጠልኝ። ያንን ቀን ቀልቤ እሷን ቢፈራትም በፍጹም ግን አልጠረጠርኳትም። ለምን ብትሉ ልብሴን ለጎረቤት ሳይቀር ነው የምሰጠው። እና ይህንን ስነግራችሁ አንዳንዴ እኮ ከልክ ያለፈ የዋህነት ያስጠቃል። ይሁንና አላህም ጥሩ ለሰሩ ሰዎች ውለታን ጥሩ ስለሆነ ፈጽሞ አታሰፊ ታሸንፊያለሽ ያለሽ ባንቺ ላይ ሸር ያሰበውንም ሰው አላህም ኑሮውን የምድር ገሃነብ ያደርግበታል ስትሉ በአላህ ላይ ያላችሁ ተወኩል እርሱ ላይ እንዴት ከለባችሁ እንደምትንተራሱ ተረዳሁኝ። እውነት ነው። እነኚህ የማያውቁኝ የማላውቃቸው ሙእሚኖች ሀቅ በሆነ ነገር ላይ በድያቸው እንኳን እየመከሩኝ እያገዙኝ የሚያባሽሩኝ ከሆነ ሚስጥሬን ስራዬን የሚያውቀው አላህ ደግሞ ከሁሉም በላይ ያግዘኛል ብዬ ለራሴ ቃል ገብቼ ሕክምናዬን ጀመርኩ። ወላሂ አታምኑኝም። በህይወቴ አልቦን የማያውቀው ጀርባዬ አስከር በምቀራበት ሰዓት ቀስፎ ይዞ ያልበኛል። ኡስታዞቼን በምጠይቅ ሰዓት ከዚያ ላይ ከተወሰደ ላብ እንዲህ ያለ ሲሕሮች ሲሰሩ ቦታውን ወይም ሕመሙን ስለሚያገኝ ሊያም ወይም ህመም ሊፈጥር ይችላል። አላህን ያዢ ውሃ ላይም አስካርሽን ቀርተሽ ጠጪ ባላችሁኝ መሠረት ተወከልቱ አለላህ አልኩኝና ጀመርኩላችሁም። እንደ እብድ ነበር የሚያደርገኝ ህመሙ፣ በተለይ ውጋቱ ፈጽሞ መቆጣጠር አልቻልኩም። ኡስታዚ፣ ልሞት እኮ ነው፣ ምን ይሻለኛል ስል አንዳንዴ ወተት አንዳንዴ ብቻ ምን ያልቀረ ነገር አለ። ያንን ሁሉ እንቅልፍ አልባ ሌሊቶችን ሳሳልፍ አንድም ቀን እንዳቆም መንገድ ያልከፈተልኝ ነገር ቢኖር የእናንተ ሁሌም ከጎኔ መቆም ነበር። አሁን በዚህ ጊዜ፣ በኒያስካር ወቅት እናቴ መታመም ጀመረች። በተለይም እህቶቼ በጣም ህመሙ ጸናባቸው። አውቃለሁ ሲህሩን እየነካካሁት መሆኑንና በቤተሰብ ላይ የተደረገ ሲህር በመሆኑ ምክንያት ስለሆነ ነው ብዬ ወስኜ ቀራሁኝ። አንድ ቀንማ ህመሙን መቆጣጠር አቅቶኝ እራሴን እየሳትኩበት ቀን አረሳውም። በዚህ ጊዜ መዳም ወደ ሆስፒታል አስወሰደችኝ። ስመረመር ምንም የለብሽም አሉኝ። ያንን ቀን ለሊቱ የሚገርም ሕልም አየሁኝ። እቺ ወንድሜ ሚስት የምላችሁ ከጀርባዬ በመሆን ትስተኛለች፣ በዱላም እየሞከረችኝ እናም እኔ አድኑኝ እያልኩኝ አመልጣለው። ማንም ሊረዳኝ ፍቃደኛ አይደለም። ወንድሜ ድረስልኝ ስል ወንድሜ አይኑ ታስሮ ይደናበራል። በዚህ ህልም ልክ በሩን ብርግድ አድርጌ ሳመልጥ አየሁኝ፣ ከእንቅልፌም ነቃሁ። እንደዚያ ቀን መጥፎ ቅዠትና ጣፋጭ እንቅልፍ ተኝቻ አላውቅም ነበር። ኡስታዞቼ ሳማክር የሲሄሮ መልቀቅ ከእያንዳንዱ ተሞክሮዎች ጋር ለረጅም ደቂቃዎች ተወያየንና አልሐምዱሊላህ፣ እኔም ምስጋናዬን አቅርቤ መኖሬን ቀጠልኩ። በዚህ መሃል እናቴ እህቶቼ በጣም ይታመሙ ነበር። ለእነርሱ ህክምና አመቻችቼ እንዲታከሙ ሰበብ ሆንኳቸው። አልሐምዱሊላህ። በተለይ እናቴ በጣም የሚያስቀና ለውጥ ነበራት። የእሷንማ በሌላ ጊዜ በታሪክ ላይ ባቀርበው ደስ ይለኛል። እናቴ በህይወቷ ሐኪም ዘንድ ሄዳ ታውቅም ነበር። ያኔ እኔ ስታከም እነርሱ እኔም ስታመም ልሞት ደርሳ ነበር አሉኝ። ደብቀውኝም ነበር። ልትሞት ደርሳ ሐኪም ቤት ይዘዋት ይሄዳሉ። ከብልቷ ፈሳሽ ይወጣል ነበር አሉኝ፣ በጣም የሚሸት ደም የያዘ ፈሳሽ ከዚያንም ስትመረመር ከተማ ሂዳ ስትታይ ተብሎ ከተማ ከአስራ አራት ቀን በላይ መቆየታቸውን እንኳን አልነገሩኝም ነበር። በዚህ መሀል እርሷ ላይ ከማህፀኗ ናሙና ወስደው ነበር እና ካንሰር ያሳያል አሏት። እናም ለእኔ ነገሩኝ። በጣም ደንግጬ እንዴ ውስታዜ ከእኔ ላይ ሲህር ሲወጣ እናቲን ደግሞ በካንሰር መልክ ነው ያዛት ብዬ አልቅሼ ነገርኳችሁ። እናም የመጀመር ወይንም ደግሞ ሕክምና የመጀመር ምክንያቷ ይኸው ነው። እርሷ ሕክምና ጀመራ። ቀን ተሌት ታስታውቅ ነበር አሉኝ እህቶቼ። እነርሱ ራሱ በጣም ተጨንቀው ያሉበት ገጠር ስለሆነ በቃ በዚህ ቀን ከተማ ይዘንሽ እንወጣለን ብለዋት፣ እሻለች እስከዚያ አስካሩንና የተለያዩ ያዘዛችሁትን መድኃኒቶች ወስዳ ቆይታ ልክ ሁድ ላይ ሆዷን አሟት ሽንት ቤት ተቀመጠች። እናም ልጅ ልጅ የሚያካክሉ ጓጓሌዎችን ከማህፀኗ ከሰገራ መውጫ ቤቷ ውልቅ ብለውላት ወጡላት። ያ አላህ በዚህ በጣም ተደናግጠው እርሱም ፎቶም ሳያነሱ እንስፍስፍ አድርገው አጣጥበው ይዘዋት ወደ ከተማ ሲሄዱ ያንን ቀን እኔ ህልማይቼ ነበርና ህልሜ ለእናንተ ነገርኳችሁ። የእህታችን ታሪክ ክፍል ሶስቱ ይሄንን ይመስል ነበር። ስለተከታተላችሁኝም ከልብ አመሰግናለሁ። በሚቀጥለው ክፍል እስከምንገናኝ ድረስ አላህ በሰላም ያገናኘን እያልኩኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ ምንድር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይነናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው።